እየሆነ ስላለውና ስለ ሀይሚና ስለ ብሩክ ስለ ፍቅራቸው ስለ ሁሉም ነገር ሀይሚ እያደረገች የመጣችው ነገር እውነቱ ውስጥ ምንድን ነው? መጨረሻው ምን ይሆን ብሩክ ዛሬ እንግዲህ በሀይሚና በብሩክ የተፈጠረው ችግር ምንድን ነው? ይሄ ነገር ወዴት እያመራ ነው የሚለውን ነገር በጣም ብዙ ግርም ያላችሁ አላችሁ፣ የተወሰነ ቤተሰብ ማለት ነው። እና እንዲሁም የተወሰነም ጥያቄም አለ፣ እሱን ለመመለስ ና ግልጽ ለማድረግ ነው የመጣሁት። ትናንትና እኮ እኔ ተናግሬ ያለው ቪዲዮውን ሙሉ ስለማትሰሙ ነው እንጂ ተናግሬ ያለው እውነት ለመናገር እና መጀመሪያ ላይ ሳይሆን መሀል ላይ ሙሉ ሀሳብ ያለ ማለት ነው። ስለዚህ እሱን ግልጽ ለማድረግ ነው የመጣሁት። የቻልኩትን ያህልም በሪፕ ላይ መልሻለሁ ማለት ነው። እና እንግዲህ የሀይሚና የቡራ በመሀላቸው የተፈጠረውን ሁኔታ እያያችሁ ነው ያላችሁ እና እንግዲህ በመሀል ፋሲል ቀለበት አስሮልኛል የሚል ነው ሀይሚዛ የመጣችው ከሱ አስመልክቶ፣ እንግዲህ አሁን ትናንት እስከተሰራበት ቪዲዮ ያለውን ነገር አንድ ባንድ ግልጽ ለማድረግ ነው የመጣሁት ማለት ነው። እና ሪፕላይ ከማድርግም ቪዲዮ ብሰራ ይሻለኛል ብዬ ነው ትናንትና እውነት ለመናገር። እንዲሁም ረዘም አድርጌ ነው የሰራሁት ቪዲዮን ማለት ነው። ግን ደግሞ ያልተብራራ ነገር አለ እሱን ለመናገር ነው የመጣሁት ማለት ነው። ሰላም ሰላም ቤተሰብ፣ እንዴት ናችሁ አለው? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች ቤተሰቦች እንግዲህ ወደ ጉዳይ ስገባ ማለት ነው። እና ይህን ቪዲዮ ስጀምሩ በላይክ ጀምሩ እያልኩኝ ሀይሚ እንግዲህ ትናንትና ብሩክ ለጠየቃት ጥያቄ መልስ ሰጥታለች ማለት ነው። እኛም ደግሞ ሀይሚ ራሷን ነጻነቷን እንድትናገር ራሷን ማስከበር ያለባትም ራሷ ስለሆነች ይሄ እውነተው እያለ የሚወራው ነገር ሶሻል ሚዲያ ላይ ሌላ ነው። ይሄንን ነገር ደግሞ ራሷ ግልጽ ማድረግ አለባት፣ መልስ እንድትሰጠን ፈልገን ነበርና ስለዚህ ትናንትና የተመለሰውን መልስ ሁላችሁም ሰምታችኋል። ብሩክም እንግዲህ አንድ በአንድ ጠይቋታል ማለት ነው። ከብሩክ የመጣው መልስና ሀይሚ የሰጠችው መልስ እንዲሁም በሀይሚና በብሩክ ያለው ትክክለኛና እውነታው ከፋሲል ጋርስ ያለው ምንድን ነው የሚለውን ነው። እሱነን በቃ አጠር አድርጌ ለመናገር የመጣውት ማለት ነው። እና ቪዲዮን በትክክል አዳምጦ ሳትሰሙ ነው ኮመንት እየጻፋችሁ ልኝ ያላችሁ አብዛኞቹ ማለት ነው እና በመጀመሪያ ማለት ነው በመጀመሪያ፣ ይሄ ቪዲዮ እንዴት ነው እውነት ሊሆን የሚችለው? ምንም እኮ እውነት አይደለም፣ እውነት አይደለም ስላችሁ፣ በቃ ሀይሚ አስተማሪ ነገር ነው እዛ የመጣችሁ እንጂ ሌላ ነገር ምንም አጀንዳ የለውም ማለት ነው። ይሄ ነገር እውነት ቢሆን ብሩክ ቪዲያ ላይ የሚመጣ ይመስላችኋል? ብሩክ እንደዚህ ተረጋግቶ ነው እንዲህ ሀይሚንም ፋሲልንም የሚያወራቸው? እንዲህ ህይወት እኮ ቀልድ አይደለም። እውነት ለመናገር በህይወቱ ነው የመጣበት እኮ በብሩክ ማለት ነው። ፋሲል በህይወቱ ነው የመጣበት ግን ደግሞ ሀይሚ ዛስትመጣ አስተማሪ ነገር ዛስትመጣ ደግሞ እሷ ከብሩክ የሆነ ነገር የምትፈልገው ይኖራል። ያ ማለት መስማት የምትፈልገው ነገር አለ አይደለ በቃላቶችም ቢሆን ማለት ነው እና ይሄን ነገር ደግሞ ብሩክ ስቲል ወይ ፈንክች ብሎ ነው ያለና ። ምክንያቱም እነሱ በውስጥ የተገባቡትን ቃል ጠንቅቀው ያውቃሉ ማለት ነው። ግን ሀይሚ አይዶን ነው ስቲል ራሱ ማለት ነው እና ምንም አስተማሪ ነገር ይዛ ብትመጣ ፍቅርን አስመልክቶ ስለሆነ ከብሩክ አንዳንድ ነገሮችን ፍቅርን በተመለከተ መስማት የምትፈልጋቸው ነገሮች ይኖራል። ምክንያቱም እነዛ ሰዎች ፕራንክ እንዲያደርጉላት ይዛቸው የምትመጣ ሰዎች ያወጣጡታል ብሩክን ማለት ነው። በጣም ነው የሚያወጣጡት፣ በጣም ማለት ነው እና ምክንያቱም ከፋሲልም ጋር እንዲሁም ደግሞ ከፍፄም ጋር ፕራንክ ሲሆን አሁን ስታደርጋቸው ለምሳሌ አሁን ምንድን ነው ያለ ፋሲል ማለት ነው አንተና ሀይሚኮ እህትና ወንድምነት ምትመስሉኝ ትፈልጋታለህ እንዴ ምናምን ብሎታል። እና ብሩክ ደግሞ እሱን አንተ አይመለከትም ብሎ ተናዷል ማለት ነው፣ ብሩክ። ስለዚህ ይሄ ነገር ትክክለኛ እና እውነተኛ ሀይሚ ቀለበት አስራ ቢሆን ብሩክ እንዴት ነው ዝም የሚል? ጭራሽ ሚሊዮን ይበጠብጠዋል ማለት ነው ብሩክ። ምክንያቱም በሀይሚ ምንም ቀልድ አያውቅም እውነቱን ስናገር ማለት ነው እና ይሄ ምንም ሀይሚ እዛ የመጣችው ነገር አስተማሪ ነው አይዶኖ ነው። ግን አሁን ብሩክ በውስጥ ቢያንስ እንኳን ለሀይሚ ለግሏ ቢያንስ እንኳን በቃላት ስለ ፍቅር እየገለጸላት ነገር አለ የለም የሚለውን ነገር ምንም እዚህ ውስጥ አልገባም ማለት ነው። ያ ማለት ሀይሚ አንጅ እኮ አንቺን እኮ በጣም ነው የምወድሽ በጣም ነው የማፈቅርሽ የሚል በቃላቶች በውስጥ ይግለጽላት አይግለጽላት ይሄ ምንም የምናውቀው የለም ማለት ነው። እና ከዚህ አንጻር ነው እንግዲህ ሀይሚ ፕራንክ እያደረገችው እየፈተነችው ያለችው እንጂ ሀይሚ አይደለም ቀለበት ማሰር ቀርቶ ማለት ነው። እና የሆነ ብሩክ እንኳን ፕራንክ ሲያደርጋት በዱባይም በሐዋሳም የምትመልሳቸው መልሶች እያያችሁ ነው። ካንተን አልጠብቅም እያለች ነው ለሚመጡት ፕራንኮች መልስ የምትሰጥ ማለት ነው። ያ ማለት ሀይሚ በእንደዚህ አይነት ነገር እንደማትገኝ ሁላችሁም ታውቃላችሁ ማለት ነው።

በፍጹም አታደርገውም ማለት ነው። እና ሀይሚ ቀልዶ እኮ አይጠገምም። እንወት ለመናገር አሁን ይሄ ፎቶ እዚ የመጣሁት ጆሲን ራሱ ማለት ነው። ብሩክና ሀይሚ ጆሲን ፕራንክ ሲያደርጉት ሰርግ ላይ ነው፣ አንተ ጋር አንተ እንዴት ነው፣ ልንጋባ ነው ምናምን የሚል ይሄን እንኳን ማሳመን የምትችልናትና፣ ጆሲን አጨልለውት ነበር በዚህ ፎቶ እና በጣም ደስ የሚለው ፎቶ ስለሆነ ነው እዚ የመጣሁት ሹርባ እና ሹርባ ማለት ነው። እና ትናንትም ሹርባ ነው ተሰርታ የመጣች እዚህ ላይም በጣም ደስ የሚል ቀሚስ፣ በጣም ነው የሚያምርባት በጣም በጣም ወደው ፎቶ ነው እና ማለት ነው እና ለእዛ ነው የጀላቸው የመጣሁት ስለዚህ ሀይሚ አሁን ይዘው የመጣችው ነገር አስተማሪ ሆኖ ሳለ ነገር ግን የብሩክንና የእሷን ፍቅርም የሚዳስስ ነው ማለት ነው። ከአስተማሪነቱ ባለፈ ማለት ነው እና አሁን ፋሲል እንደዚያ ሲያፋጠጠው፣ ትፈልጋታለህ ወይ? እህትህ እኮ ናት፣ ምናምን ሲለው ብሩክ ተናደደ እንጂ ምንም የወጣው ቃል የለም ማለት ነው። ያ ማለት አዎ ፍቅረኛ አይነት አፈቅራታለሁ ብሎ አንድም ቀንም ብሎ አያውቅም። ይሄ የሆነበት ምክንያት ደግሞ አላውቅም። ምክንያቱም በውስጥ እንግዲህ ሀይሚና ብሩክ ቃል አለን ቃል ተገባብተናል፣ ቃል ሽናክብሪ ነው የሚላት ሁሌም ማለት ነውና መጨረሻ ላይም እንግዲህ መኪና የገዛለት ሰምታችኋል። የኛ የሁለታችን የፍቅር ሁኔታ ፕራይቬት ነው፣ ፓስወርድ መናገር አንፈልግም። አታስቡ፣ አትጨነቁ ለትክክለኛ ኦዲየንሶች ለምትወዱ፣ ለምታከብሩን ስለኛ ፍቅር ምንም ያኔ ስለኛ ሁኔታ ምንም እንዳታስቡ ብለው ሁለታቸውም ዘግተዋል። ስኬትንም በተመለከተ ማለት ነው ሶ እዚህ ውስጥ አሁን እኛ መግባቱ ምንም ያን ያክል ነው እና ምክንያቱም አፈቅርሻለሁ እወድሻለሁ የሚለው ቃላት በውስጥ ብሩክ ይግለጽላት አይግለጽላት ጥያቄ ነው ማለት ነው። እና ግን ደግሞ ገልጾላት ቢሆን በቃ ቢያንስ እንኳን በውስጥ የሆነ ነገር ቢያንስ ስለ ፍቅር እንዴት ነው ሁለት ፍቅረኛ ሞች እኔ በጣም ነው መወድሽ በጣም ነው ማፈቅርሽ የወደፊት እኮ የልጆች እናት ነሽ የሚል ከቀለበት ያለፈ የልብ ቀለበት ብሩክ ሰጥቷት ከሆነ ያኔ ማለት ልብ ለልብ ነው ወደን የሚባል የልብ መተሳሰር። ይሄን አድርጎ ከሆነ ሀይሚ ብዙ ጊዜ አትፈትነውም። ሀይሚ በጣም ሞር ነው የምትፈትነው፣ አይታችሁ ከሆነ በተለይ በፍቅር ዙሪያ ማለት ነው እና ስለዚህ እንግዲህ እነን እነሱ ናቸው ማድረግ ያለባቸው በውስጥ ማለት ነው። በእርግጥ ሚዲያ ላይ መጥተው እንዲናገሩ አንፈልግም ብዙም ፈተናም ስለሚገጥሟቸው ማለት ነው እና ግን ደግሞ በውስጥ እንደዚህ ቢገልጽላት ደስ ይለኛል ማለት ነው። የራሴ ሀሳብ ነው እና መታችሁ እዚህ የሆነ ነገር ልትሉ ትችላላችሁ። እና ሰው የፈለገውን ሀሳብ ማንጸባረቅ መብት አለው እና ለዛ ነው። እና ሀይሚዛ የመጣችው አሁን ቀለበትን አስመልክቶ ነው። ቀለበትን አስመልክቶ ነው። ከቀለበት አልፎ ደግሞ ስለ ፍቅር ማታለች። ቀለበት ምን እንደሆነ አስተምራለች። ፍቅር ማለት ምን እንደሆነ አስተምራለች። ከቀለበት አልፎ ደግሞ እገታንም እገታ በቃ በድንገት መንገድ ላይ ስትሄዱ ታክሲ ፈልጋችሁ መኪና ስላለው ብቻ እዚህ ቦታ ላድርስሽ ብሎ የሆነ ሰው ነይ ግቢ ብሎ ሲወስዳችሁ መሄድ እንደላል እንዳለባችሁ ያገኛችሁ ሁላ ሰው ምንም ታማኝ እንዳልሆነ፣ ሴት ልጅ መጠንቀቅ እንዳለባት ብዙ ሴት እህቶቻችን ከዩኒቨርሲቲ የሚማሩም በቃ ለደን መንገድ ላይ ታክሲ ሲፈልጉ፣ ምንም ችግር የለም እዚህ ቦታ ላይ አድርሰሽ ብለው ይወስዱእና ሴትነታቸውን አሳጥተው የሚሰዷቸው ብዙ አሉና ስለዚህ አሁን ሀይሚ በጣም ብዙ አንቀጽ ርዕሶችን ይዛው መታለች እና ስለ ቀለበት፣ ስለ ፍቅር፣ ስለ እግታ ወይም ጠለፋ የሚለው ደርሰናል ትናንት ማለት ነው። ያ ማለት ትናንት። አሁን ሀይሚ ቀሉ አይጠገመም ማለት ምንድን ነው ያለችው? በቃ መንገድ ላይ ያገኘሁት መኪና ይዞ ነበር ሸኘኝ ከዛ እያወራን እያወራን እያወራን ይህ ፓርት እንዴት ነው የሚያስቀኝ! እያወራን እየተግባባን ስንመጣ ከዛ መጨረሻ ላይ በቃ የሆነ ጊዜ ቀለበት መንገድ ላይ ያገኘኝና አሰረልኝ ነው ያለችው። እና በፊት ግን ቡታጀራ ላይ እንተዋወቃለን ይሁን በቴክስት እያወራን ነበር ምናምን ነው ያለችው። እና ምንም እውነት አይደለም ይሄ ለማለት ፈልጌ ነው። በቃ ተረጋግተን ስራችን እየሰራን ቪዲዮቸውን ብቻ እንድታየው። እዚህ ጋ ደግሞ የተወሰነ ሰው ሀነች፣ ለምንድን ነው ፕራንክ መሆኑን የምትናገሪ ምናምን የምትሉ አላችሁ። ቢያንስ ኦዲንስ ማወቅ አለበት የተወሰነ እንኳን ማለት ነው ለምሳሌ እኛ ከነብሩክ ሰምተን የምናወረው ሙሉ እውነት ባይሆን እንኳን ምክንያቱም እኛ የምናወረውና እነ ብሩክ የሚያወሩት በሀሳብ ተመሳሳይ ቢሆን እውነቱ ያለ ከባለቤቱ ነው። እነሱ ደግሞ እውነቱን እስከሚናገሩ በጣም የሚወዷቸው የሚያከብሯቸው፣ የሚጨነቁ ኦዴንሶች ስላሉ የተወሰነ እንኳን ተረጋግተው ስራቸውን እንዲሰሩ ፕራንክ መሆኑን መናገራችን ኃጢያት አይደለም። ፕራንክ መሆኑን ለምን ትናገር ያለሽ የምትለኝ የምትሳደቡም ስላላችሁ ማለት ነው፣ እና ይህንን ለማለት ፈልጋለሁ። ስለዚህ ውድ የጨረቃ ቤተሰቦች ነገር ተመካከረው ነው የሚሰሩት። መጀመሪያ ላይ ብሩክ የሚያውቅ አይመስለኝም፣ መጀመሪያ ላይ ማለት ነው። አሁን ወደ መሀል ላይ ግን ብሩክ ያውቃል ብዬ ነው የማስበው፣ እዚህ ነገር አለበት ብዬ ነው የማስበው። ምክንያቱም እሱ ተበዳይ ሀይሚን ተቀምቶ ሌላ ሰው ቀለበት አስሮለት ኢቭን እንኳን ይቅርታ ለመጠየቅ ዝግጁ ነው፣ ብሩክ ማለት ነው። ትናንት አይታችሁ ከሆነ ብሩክ ማለት ነው። እና የሚያወራ ደግሞ እኮ ቀስ ባለ በተረጋጋ መንፈስ ነው የሚያወራው፣ ትናንት ማለት ነው፣ ብሩክ ማለት ነው። እና ሲናደድ በጣም ሲናደድ ብሩክ ሀይሚን የሚያጣበት መንገድ ፕራንክ ሲመጣ ባለፈው አይታቸዋል። ማለት የሆነ ነገር ገጥሞኛል ወይም ስተሰርቻለሁ ብላ ዱባይ ከመሄዱ በፊት የተሰራ ቪዲዮ እዛ ላይ አይታችሁት ከሆነ ያ ነው ንዴቱ። እዚህ ጠቅልል ሳረገው ሀይሚ በፍጹም ስለማታደርገው ይሄን ነገር በፍጹም ስለማታደርገው፣ ስራ ነው እየሰሩ ያሉት። እንግዲህ ይስሩ፣ ችግር የለውም አበረታቷቸው። እና አበረታታቸው ይሄ ነገር እውነት ቢሆን ብሩክ እንደዚህ ቁሞ የሚያይ ይመስላችኋል? በፍጹም ብሩክ ራሱ በጣም ነበር የሚቀውጠው ማለት ነውና።